የምግብ ሉዓላዊነትን ማረጋገጥ የኅልውና ጉዳይ ነው ሲሉ በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ተናገሩ። አርሶ አደሩ የሰብል መድን ሽፋን ተጠቃሚ የማድረግ ስራ እየተሰራ መሆኑንም ኃላፊው ገልጸዋል። ይህንም በተመለከተ ከባለድርሻ አካላት ጋር የምክክር መድረክ እየተካሄደ ነው። መግቢያዊ ላይ እንዳልኳችሁ በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባዊ ሀይሉ መላክ በቀጥታ መስመራችን ላይ ይገኛል። ሀይሉ፣ እንዴት አለህ? በምክክር መድረኩ የተነሱ ሀሳቦች ምንድን ናቸው? አመሰግናለሁ ሳምራዊት። እንደምን ዋላችሁ ተመልካቾቻችን። ሳምራዊት፣ አንቺም ቀደም ብለሽ እንዳነሳሽው እንግዲህ የምግብ ሉዓላዊነትን የማረጋገጥ ጉዳይ ለነገ የሚተው ጉዳይ አይደለም። እንደ ሀገር አንድ ሀገር በኢኮኖሚ የበላይነቷን የምታንጸባርቀው በምግብ ሕዝቦቿን በሉዓላዊነት ማረጋገጥ ስትችል ነው። እንደ ሀገር እንግዲህ በግብርናው ክፍለ ኢኮኖሚ ሰፊ የሆነ ርብርብ እየተደረገ ይገኛል። በአማራ ክልልም እንደሚታወቀው እንግዲህ ሰፊ የሆነ ለም መሬት አለን። በ20162017 የምርት ዘመን እንኳን ከ5 ሚሊዮን ሄክታር በላይ መሬት ነው በሰብል ለመሸፈን ሲሰራ የነበረው። ይህ በዚህ ረገድ ደግሞ በተ እንግዲህ ብዙ ጊዜ እንደሚታወቀው ከዚህ ከመድን ሽፋን ጋር በተያያዘ አርሶ አደሮች በተለያዩ አማራጭ ግባቶችን ተጠቅመው ምርትና ምርታማነትን ለማሳደግ ከግብርና ባለሙያዎች ጋር ከባለሻ አካላት ጋር የተለያዩ ስራዎችን እንደሚሰሩ ይታወቃል። ነገር ግን ሰብላቸው በተፈጥሮ የሚሆን በሰው ሰራሽ አደጋ ጉዳት ይደርሳል። በዚህ ጊዜ ደግሞ እጃቸውን ለባለሀብት ሊሆን ይችላል፣ ለረጅ ድርጅቶች ሊሆን ይችላል፣ ለመንግስት ሊሆን ይችላል ሲዘረጉ ይስተዋላልና በተለይ በአማራ ክልል ይህንን ደግሞ ለመታደግ ሰፊ ርብርብ እየተደረገ ቢሆን ምንም ፖላ አድቨርታይዝ ከሚባል ፕሮጀክት ጋር በመተባበር ለአምስት አመት የሚቆይ ስምምነት ተፈራርሞ ወደ ትግበራ ገብቷል። ባለፉት ሁለት አመታትም በተለይ አምስት መቶ ሺህ የሚሆኑ አርሶ አደሮችን የሰብል መድን ሽፋን ተጠቃሚ ማድረግ መቻሉ ነው በምክክር መድረኩ የተነሳው። በተለይ በዚህ በምክክር መድረኩ ላይ የተገኙትና መልእክት ያስተላለፉት በምክትል ርዕሰ መስተዳድር ማድረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ አርሶ አደሩ እጁን ከሚዘረጋ ይልቅ ለድህነት በር ከሚከፍት ይልቅ ራሱን በራሱም የሚታደግበትን መንገድ በማመቻቸት የምግብ ሉዓላዊነትን በማረጋገጥ ሂደት ሰፊ ስራ መሰራት እንዳለበት ነው መልእክታቸውን ያስተላለፉት። በዚህ ረገድ እንግዲህ በኢንሹራንስ ወይም ደግሞ በመድን ሽፋን በተሽከርካሪ፣ በጤና ተቋማት ዘንድ ነው ብዙ ጊዜ የተለመደው እንጂ በአርሶ አደሮች ዘንድ በተለይ የሰብል መድን ሽፋን ብዙም የተለመደ ተግባር አይደለም። ይህ የመድን ሽፋን ደግሞ አርሶ አደሮችን ተጠቃሚ የሚያደርግ እንደሆነ ነው በምክክር መድረኩ እየተነሳ ያለው። ከአርሶአደሮችስ ምን ይጠበቃል የሚለውን ይህን ጉዳይ ማንሳት ተገቢ ስለሆነ አርሶ አደሮች የዚህ የሰብል መድን ሽፋን ተጠቃሚ እንዲሆኑ የሚያስችል የመጀመሪያ ወይም ደግሞ ዝቅተኛው መስፈርት አንዱ 235 ብር ብቻ በመክፈል አባል መሆን ይችላሉ። ነገር ግን ይህ አባል ከሆኑ በኋላ የመድኑ ተጠቃሚ የሚሆኑት በሳተላይት መረጃዎች ከተሰበሰቡ በኋላ በሰው ሰራሽ የሚሆን በተፈጥሮ አደጋ ሰብላቸው ሰው ከወደመ ያ ውድመት ከተጠናና ምን ያህል ካሳ ያስፈልጋቸዋል ከተባለ በኋላ የዛንን ክፍያ የካሳ ክፍያ ተጠቃሚ ይሆናሉ ማለት ነው። ነገር ግን እንግዲህ በቀጣይ ጊዜያት ነው በአማራ ክልል በሁሉም ወረዳዎች ተደራሽ ለማድረግ ነው ስራ እየተሰራ ያለው። ለአምስት ዓመት የሚቆይ ስምምነት ነው ከፕሮጀክቱ ጋር ግብርና ቢሮ ውል ወስዶ እየሰራ የሚገኘው። አሁን በተያዘው እንግዲህ 120 ወረዳዎች 3 ሚሊዮን የሚደርሱ አርሶ አደሮችን የሰብል መድን ሽፋን ተጠቃሚ ለማድረግ ነው ስራዎች እየተሰሩ ያለው። ይህ ደግሞ በተለይ ምርትና ምርታማነትን ከማሳደግ ባሻገር እንደሚታወቀው የግባት አቅርቦት በተለይ በሰው ሰራሽ ማዳበሪያ ላይ ያለው የዋጋ ንረት የሚታወቃልና ይህንን ደግሞ ከፍሎ የገዛ አርሶ አደር ግባት በብድርም ሊሆን ይችላል። በተለያየ አማራጭ ገንዘብ አውጥቶ ገዛ አርሶ አደር በተፈጥሮ ሚን በሰው ሰራሽ አደጋ ሰብሉ ሲወድም መልሶ የሚያገግምበት መንገድ ያስፈልጋልና ይህ ፕሮጀክት በተለይ የሰብል ሽፋን መድን ተጠቃሚ የሚሆኑ አርሶ አደሮች በጥናት ከተረጋገጠ በኋላ የአባልነት ሰርተፍኬታቸውም ስላለ ያንን መሰረት አድርገው የካሳ ክፍያ ይፈጽማል ማለት ነው። ክፍያ የሚፈጽሙትም ከባንክ ጋር በሚደረግ ስምምነት ሕጋዊነቱ በተረጋገጠ መንገድና ደረሰኝም ለከፈሉ አርሶ አደሮች የሚሰጥ መሆኑ የተረጋገጠው የሰብል ልማት ፈንድ ሽፋንን በተመለከተ ከተለያዩ ዞኖች የተገኙ የግብርና መምሪያ ኃላፊዎችን ጨምሮ ባለድርሻ አካላት በተገኙበት በዚህ በባሕር ዳር የግንዛቤ ማስጨበጫ የምክክር መድረክ እየተካሄደ ነው የሚገኘው። እነዚህና ሌሎች መረጃዎችን ደግሞ በማካተት በማታው በሚኖረን የዜና ውጤታችን መረጃዎችን ለአድማጭ ተመልካቾቻችን የምናደርስ ነው የሚሆነው። ለጊዜው ያለ መረጃ ይህን ይመስላል። አመሰግናለሁ። ሳምራዊት ሀይሉ ስለ መረጃዎቹ እናመሰግናለን። መልካም ጊዜ።